አዴይ የባርኮት ፍቅረኛ ሆነች። ዴብ ተከዳ በጣም ያሳዝና። በእውነት ዴቪም መክደት ያለባትም ነበር። ምን ያክል ልቡ እንደሚሰበር ስንት መከራ አሳለፉ ስንት ሆኖ በአዴይ እንግዲህ ዴቭ አሁን ላይ በጣም ልቡ ተሰብሮ አለ አሁን ድረስ ዴቭ እንግዲህ ፍቅር ራሱ እየለመነችው ምንም አይነት ፍቅር የለውም፣ ለፍቅር ማለት ነው። እሱ ደግ እንግዲህ ልቡም አይኑም ባዕዴ ተሸፍኗል ማለት ነው። ነገር ግን ባርኮት ደግሞ በውስጡ ሁሉን ነገር ሸፍኖ ዛሬ የፍቅር ጥያቄ አቅርቦላታል። እንግዲህ ለጊዜው ሴቶች መግረደርደርን ፈልጌለ አዝናለሁኝ፣ እንደ ወንድም የቀረብኩ እስከዛሬ ብላ እንግዲህ አሰናብተዋለች ነገር ግን ደግሞ ለፍቅር የወንድምሽ ጓደኛ ሆን ያለሁኝ ፍቅረኛ እኔ ካሁን በኋላ እዚ ቤት ላይ እኔም እንደንቺ የመወሰን መብት አለኝ ብላ አስጠንቅቃታለች። ደቭም ሰምቶ እንግዲህ በጣም ልቡ ተሰብሯል ማለት ነው። አይ ግን ደቭ መከዳት ያለበትም ነበር። አሰላሙ አሌይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ሌ ሰዎች እንዴት ናችሁ? ከእኔ ጋር እሁድ ሰላም። አልሐምዱሊላህ ረቢል አለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩ አደይ ድራማ እንደቀጠለ ነው። ፍቅር እንግዲህ በቀደም ያው ደመቀ ወይም ደ መንድ አግጧት ነበር እንግዲህ እሱ አለቁ፣ ከባርኮት ብር የአደይን ደሞዝ ተቀብሎ ለቋት ነበር ማለት ነው። እንግዲህ ፍቅርም ለማስመሰል ደህና ባርኮት ያገኘው ተወርቀባችሁ ነበርና፣ ነገር ግን ደህና ናት ማለትና ተጎዳችሁ ምንም እንኳን ሆነችም ታስመስል ነው። ከዚያ በኋላ እንግዲህ ዳይመንድ ደውሎላት ዳይ ወደ ውጭ ወጥታ ነበርና፣ ደሞዟን ወይም ደግሞ ከባርኮት የተቀበለውን ብር ማለት ነው ፍቅር ማስተቀቀ የላከለትን ብር እንግዲህ ይሄ አንቺ ደሞዝ ነው የአንቺ ደሞዝ መሆኑን ታወቅኩ በኋላ እንቅልፍ አልወሰደኝም። ስለዚህ ይሄ ላብሽ ገንዘብ ነው፣ ደሞዝሽ ነው ብሎ ዳይመንድ እንግዲህ ለአደይ ሲሰጣት አደይ ደግሞ በጣም ነበር የተቆጣቸው። ምክንያቱም እንደት እንዴት ፍቅርና ግት እንደዚህ ታደርጋለህ? ባርኮት ባልኮት እናስደንቀህና እንደዚህ አይነት ስራ ሰርተ ወይ ደሞዝ የምታመጣው ስለ ደሞዝ ምናገባህ? አያሮች ነበር። ትግስቲና ተፈታታኒ ይሄንን ደሞዝ ለመንጠቅ ብዙ ዋጋ ከፈልበታለሁ፣ ውድሽን በግልጽ ትቀበያለሽ ብሎ ዳይመንድም እንግዲህ ለአደይ ደሞዟን ሰጥቷታል ማለት ነው። ከዚያ በኋላ አደይ እንግዲህ ወደ ቤት መታ፣ ለባርኮት ነበር ብሩን የሰጠችው ማለት ነው። ምንድነው ሲላት ፍቅር እንግዲህ እኔ ደሞዝ ለዳይመንድ ሰታ ነው ያን ሁሉ ውሸት እንዲዋሽ ያደረገችው ስትል ባርኮትና ፍቅር ተፋጠጡ ማለት ነው። ውሸት እንግዲህ የዚህክን ያክል ነው እውነት ያው እውነት ናት እና ሀቅ ደግሞ አንድ ቀን ይወጣለ ያው ዝም ብትል ግን ነገራቶቹ በራሳቸው ጊዜ ሀቁ ወጣ ማለት ነው አዴ ዝም ብትልም እኛ ሀቅኛ ትሆን በራሱ ጊዜ ይወጣለ እሷ በሷ ላይ የራሷ ውሸት በራሷ ላይ ዋሸ ማለት ነው ፍቅር እንግዲህ ነገር ግን ፍቅር አሁንም ልታምን አልቻለችም ያው በጣም አስመሳይ ውሸቷ በጣም ኃይል ነው። ፍቅር እንደዚህ ለማድረግ ምናነሳሳች? ለምንድ ነው እንደዚህ ያለው ነበር። ባርኮትና አተማናቸው ዲያመንድና ፍቅርን አተማናቸው እነሱ ናቸው እኛን እንደዚህ ያደረጉን እያለች ነበር። ለጊዜ ውስጥ ለመማት እንግዲህ ሲሻለሽ ታስረጅኛለሽ በዋት ነበር። ከዚያ በኋላ እንግዲህ አደይ ላደ ላደይ ደግሞ እንትና ባርኮት ማስታወሻ ቀሚስ ገዝቶላት ስለተናገርኩሽም ያው ፍቅር ባለችው ነገር ስላገጣጠመችው ነገር ስላስቀየምኩሽ ነገር በጣም ይቅርታል ቤተሰብ በኋላ እያላት ማስታወሻ ገዝቶላት ነበር። እና ቀሚስ አመጣላት ማለት ነው። ያው እንግዲህ አዴ የምታስበው እንደ ወንድም ሆነው አይደል ባርኮትም ማለት ነውና ያው በግላጭ እንደዚህ ስላነገራትም ነገራቱን ስለ ማይጋፈጥም እንደ ድር ደቨንንች እንትን የምትለው ባርኮት እንደ ወንድም ነው የምትየው ማለት ነው። እሱ ግን በውስጡ ፍቅሮን የተሰበሰበ ነበር ባርኮት ማለት ነው። በበሽና እንግዲ የሆነ ቦታ እንሄድ ስላት የቱ ነው የምሄደው ፈቅተን ታማለች፣ ዛሳላሄድም እያለች ነበር አደይ ኮናት ዳዴ ማለት ነው። ከዚያ በኋላ እንግዲህ ሆነ መናፈሻ ወይም ደግሞ እንትን ይዞ ሄዶ የተወከደ በኋላ እዛ ሴት ደግሞ ንጉስና ዳይመንድ ቁጭ ብሎ አገኛቸው። ንጉስ ደግሞ ወዴት ዘፍ እየሄደ ነው እከተላለሁ ብሎ ሲል ተከታትሎ ሲያውቅ ግን በጣም ነበር። ንጉስ ደግሞ የማታለ ብሎ ባርኮቴ እንትን ያለም ነገር ግን ዳይመንድ እየከለከለው እስተመጨረሻ ይዟቸው። ከዚያ በኋላ እንግዲህ የፍቅር ጥያቄ ምንድን ነው ነግሻላሽ ከነገር ንገረኝ ስትለው በጣም እየፈራ ነበር። ባኩትም አሁን እና በጊዜው ያንዲት ማፈቅራት ሴት አለች ብሏት ነበር ነው በፊት ያቺ የምር ሴት አንቺ ነሽ፣ በቃ ፈቅርሻል ብሎ እንግዲህ ፈረጥረጡን ሲነግራት በጣም ነበር የተቀየመችው። እኔ እኮ እንደ ወንድም ብዬ ነው ያው ለወንድም እንደ ወንድም ብዬ ነው ሁሉ ነገር ችግር የሚያመጣው መነገር ና፣ የሚቀርብ ነበር ያለችና አዝናለሁ ብላ ነበር። ስታው ታን ወደ ቤት ሄደችው ማለት ነው። እንግዲህ ዲቭ ያው በጣም ተበሳጭቷ አለ። በጣም ደምብሮታል ማለት ነው። ከራሱ ገብታ እንግዲህ ታንግል እህቱ ምን ሆነ ነው ወደ ሆነ ቦታ እንውጣ ለባርኮት እና እኮ አዴይ ወጡ ሸር ብሎ ስትለው ወደ እንወጡ ብሎ እሱ ደግሞ ያው እንትን እያለ ነበር። ግን እንደዚህ ሆነው አልጠበቅም። ከዚያ በኋላ እንግዲህ ኤላ ቤት ሄዳለች ስትል ያው እዛም ከልክቧት አለ ለምለም እንዴት መጣ ስላለች ማለት ነው። ለምለምና እንግዲህ ኤላ ደግሞ ያው የድሮ ፍቅራቸውን መልሰዋል። በጣም ተስማምተዋል። ደስ የሚሉ ሆነዋል ማለት ነው። ሊዲያ እንግዲህ ሲጨንቃት ወንዴና ኤላ ቤት ሄዳ ኤላ ቤት ደግሞ እንድትመጣ አይፈልጉም እዛም እንግዲህ ሄደ እየረበሸች ነበር ሊድያ። ፍቅርንም ደሞ እያነደደች ነበር ሌ እያንዳንዱ ሰራሽ አስራ ራስዳ ሆነ እያለች እያነደደች ነበር። ሊድያ ደግሞ ተኛችበት ማለት ነው። እንግዲህ ሊድያም ያው ተነሱ ሆና ብታብርም ምንም ያገኘች ጥቅም የላትም። ኤላን እንግዲህ አተዋለች። ፍቅርም ደግሞ ያው ዴቪን እስካሁን ምንም ለእሷ ምንም አይነት ፍቅር የለውም ሀቁም ደግሞ አዴ ወጣላት ማለት ነው። እንግዲህ ዳይመንድ ደግሞ ንጉስን ተበልታል በቃ እያለው እያናደደ ነበር። አዴ እንግዲህ ቁጭ ባስተዋላ ሁሉን ነገር የሚያካሄዱት ነገር ሲያዩ ተበልታል እያለው እያናደደው ነበር ማለት ነው። እንኳን እሱ ዴዝም ተበልቷል። ደብም ብዙ መጽሐፍ ከፍሏለ አዴ እንደማገኛል ነገር ግን አልሆነለትም። አንዳንድ ጊዜ በጣም ከባድ ነገር ልብ ይሰብራል። እንግዲህ በስተመጨረሻ ፍቅር በቤት ሆና አዴይን ስትጣረንግ፣ እንግዲህ ሊዲያ ሄዳ የለም ከባርኮት ጋር ውሎ ዋለ እያለቻት አላመነች። ማን ባርኮት ግን ምን አስቦ ነው? ምን ያስ ምን እያረገ ነው እኮ አዴይን ለማዝናናት ሰው ውጣ እያለች ነበር። እኔ ግን አዴ አዴይን ሲያፈቃት አይቀርም ባርኮት ያ ስትላት፣ ፍቅርን ደግሞ ሊዲያ መቼም አያደርገውም አዴ ማንም አይፈልጋት እያለች ነበር። ማን ነው የማትፈልገው ራሷ አዴ ማተፈላጊ ሲናት እንዴ

ከዚያ በኋላ እንደዛ ሳንቺ ዲሃ ነች ስለሽ ማትኖር ብናልቻት ማለት ነው። ከዚያ በኋላ እንግዲህ አዴ በጥፍ ያርገዴና ጋር ላሰቻት ማለት ነው። ካሁን በኋላ የወንድምሽ ፍቅረኛ አለኝ፣ ስለዚህ ዝቤል ላይ እኔም እንዳንቹ የመሳተፍ መብት አለኝ እያለችው ፍቅርም ደግሞ በጣም ደንግጣ ላይ ምን ማለት ነው እያለቻ ነበር። አዎ ካሁን በኋላ ታላማሽ ደግሞ እሱ ሲመጣ ነበር ስትራት እንደ ባርኮት ከኋላ ሆኖ ይሰማል ማለት ነው። በጣም ነው የደነገጠው። ነገር ታስረጂ ትችላለሽ መቼም፣ እየቀደዳችሁ አይደለም እያለ ነበር። በጣም አንዳንድ ጊዜ ፍቅር እንግዲህ ያለ ስጦታ ነው። ብቻ ዴቭ እንደዚህ መሆን የለበትም ነበር ቀጣይ እንግዲህ ፍቅርና ዴቭ ይወደዱ ይሆን? ወላ በዛው እንደተጣሉ ይቀሩ ይሆን? ያው ተዴቭና አዴይ መለያታቸው ለፍቅር ጥሩ ቦታ ነው። ግን ደግሞ ዴቭ አላፈቀረ ደግሞ ችግር ነው። ምንም የምታገኝ ጥቅም የላትን ፍቅር ማለት ነው። እንግዲህ ደግሞ ዴቭ እንደምን አጣፋ አለምና ፍቅር ከዴ እንበላ ደግሞ ጦርነት ትገጥም እንደሆነ ለእናይ ነው አነ ፍቅር ነገር ውድ ሳብስክራይብ ያደረጋችሁ ቤተሰብ ነው።